አርለ እንደዚህ ከሴ አበባ ምናምን ደስ ይላል። ያኛው ልጅ ደግሞ እየተፈራገጠላችሁ ነው። ጫትም አለ ያብዱዬው ማለት ነው። እና እንዴት ናችሁ? እንዴት ከረማችሁ? ከብዙ መጥፋት በኋላ ተመልሻለሁ። ለማንኛውም ጌቶቤ እንትን ስለታገደብኝ ማለት ነው ይህን ቪዲዮ በጣም ሸርሸር አድርጎት እንዲከፈትልኝ ማለት ነው። እና ተባበሩኝ፣ በጣም ነው ማመሰግነው ውዶች። እንደ እርዳታ ነው የምጠይቃችሁ፣ ተባበሩኝ። ቶቤ ተዘግቶብኛል እና እንዲከፈትልኝ ማስታወቂያው ትብብር ብዙ እይታ ሊኖረው ይገባል እና ሸር አድርጉት፣ ኮሜንት አድርጉት፣ ሰብስክራይብም አድርጉ ያላደረጋችሁ በጣም ነው የማመሰግነው። ከዛ ከተለቀቀ በኋላ ቆንጆ ቆንጆ ቪዲዮ እየሰራ እሰራላችኋለሁ፣ ወደ አዲስ አበባውም ወደ ከሲውም ወደ ጦሳውም ወደ ዳገቱም እየሄድኩ ማለት ነው። በተረፈ መልካም ቀን ይሆንላችሁ እና እንደዚህ ይላለው ይሆናላችሁ። የስኳር ሌባው እንደዚህ ይላል እና እንዴት አያችሁት? የኢትዮጵያ ኖሮ ኖሮ በኢትዮጵያ እንደዚህ የሚመስለው አስባችሁታል? እንደዚህ ግርጥጥትላችሁ። ብርዱ በጣም ኃይለኛ ነው። ወይኔ ብርዱ፣ ብርዱ በጣም ኃይለኛ ነው እና ይሄን ይመስላል። አስተያየት ካላችሁ ደግሞ ኮሚንታችሁ ላይ ጻፉልኝ። አመሰግናለሁ።